የአውሮፓ ታላላቅ ቡድኖችም የሚገናኙበት ጨዋታዎች ይኖራሉ፣ ግን ዛሬ በጣም በጣም በጣም በጉጉት የሚጠበቀው ጨዋታ ሞሮኮ ላይ የሚካሄደው የናይጄሪያና የጋቦን ከምሽቱ አንድ ሰዓት ላይ የሚጀመር ጨዋታ ነው። የካሜሮንና የዲሞክራቲክ ሪፐብሊክ ኮንጎ ከምሽቱ አራት ሰዓት የሚደረግ ነው። የእነዚህ አሸናፊ ቀጥታ ነው ለዋንጫ እሁድ አራት ሰዓት ላይ የሚገናኙት እና ብዙዎች ናይጄሪያ ከካሜሮን ይጠብቃሉ እኛን እንጨምሩ ግምቴ ናይጀሪያ ከካሜሮን ግን አይ ቢሆን ቢሆን ቢሆንም ጥሩ ነው። እኔ ናይጄሪያ የምታርፍ ነው ይመስለኝ። ናይጄሪያ ለማንጫ ምትገባ ይመስለኝ። ደሞዝ ካልሰጠችን እያሉ እየተበሳጩ ነው በጣም ቦነስ። በጣም ትናንት በመከራ ነው ልምድ የሰሩት ሚኒስተሩ መጥቶ ለምነው እንከፍላለን ተብሎ ማለት ነው። ኮንጎ ወይም ጋቦን ምናልባት ካልተሳሳትኩ ለእያንዳንዱ አንድ ሚሊየን ዶላር እሰጣለሁ ብሎ ፕሬዚዳንቱ፣ የሀገሪቷ ፕሬዚዳንት ኮንጎ ነች አንድ ሚሊዮን ዶላር ሰጣለሁ ብለዋል በቃ ዓለም ዋንጫ ከገቡ ለእያንዳንዱ ተጫዋች አንድ ሚሊዮን ዶላር እሸልማለሁ ብለዋል። በጣም ትልቅ ትልቅ ሽልማት ነው። ሶቪያ አንድ ሚሊዮን ዶላር ዶላር አንድ ሚሊዮን ብዙ ነው። አዎ እሸልማለሁ ብለዋል ለእያንዳንዱ ተጫዋች። በእኛ ሀገር አሁን ባለው ገበያ ተስፋ ቆርጠው ይሆን ግን? ምናልባት በእኛ ባለው ስልሳ ሚሊዮን ብር ማለት ነው አዎ ከ160 ሚሊዮን በላይ ከዛ በላይ ከዛ ያስቡ ይሄ ማለት ለአንድ ሰው ሽልማት ማለት መቃየው ተቀየረ ባይነ እንዲህ እስከ መጨረሻው እና ኮንጎ አንድ ሚሊየን ዶላር እሸልማለሁ ብላለች በፕሬዝዳንቷ በኩል ለእያንዳንዱ ተጫዋች አለም ዋንጫ ከገቡ ስለዚህ ተጠባቂ ጨዋታ ነው ናይጄሪያ ከጋቡን ካሜሮን ከኮንጎ የሚደረጉ ጨዋታዎች ናቸው ሌሎች መረጃዎችን እንመልከት ሃሪኬንን እንጀምረው መጀመሪያ አግርም የሃሪኬን ወደ ባርሴሎና ሊያመራ ነው እንግዲህ ይሄ ተጫዋች በነገራችን ላይ ያው ወደ ባርሴሎና እንዲመጣ ባርሴሎናዎች ቁጥር አንድ ምርጫቸው አድርገውታል። ብዙ አማራጮችን ካዩ በኋላ ከመረመሩ በኋላ ቪክቶር ኦስመንን አይተዋል። ሃላንድን አይተዋል። ሌሎችንም በርካታ አማራጮችን አለም ላይ ያሉ አጥቂዎችን ግራና ቀኝ ጁሊያን አልቫሬዝን ጨምሮ የአትሌቲኮ ማድሪዱን ሁሉንም ካገናዘቡ በኋላ በቃ የመጨረሻ ብሎ ሀሪኬን ላይ ወስኗል። ሀሪኬን ላይ እንዲወስኑ ያደረጋቸው ነገር ግፊት ውስጥ የከተታቸው የተለያዩ ምክንያቶች ናቸው። አንደኛው የተጫዋቹ ጎል አስቆጣሪነት አይምሬልነት፣ ዘንድሮ ብቻ በ17 ጨዋታ 23 ጎልና 3 አሲስት አድርጓል። ሁለተኛ እና መሰረታዊ ነገር ፋይናንሱ ነው። መልቀቂያ ዋጋው በዚህ የክረምት የዝውውር መስኮት የሚለቅ ከሆነ ሃሪኬን የመልቀቂያው ዋጋው 57 ሚሊዮን ፓውንድ ብቻ ነው። ግርሜ በ100 ሚሊዮን ፓውንድ እኮ ነው የገዛው ባይርሙን። ግን ስምምነታቸው ላይ ያ ተቀምጧል። የሚገርም ነው። ሰኔ ላይ በግልጽ የተቀመጠ ነገር ነው። ስለዚህ አሁን የሃሪኬን ፍቃድ ብቻ ነው የሚጠበቀው። ሃሪኬን አዎ ወደ ባርሴሎና እሄዳለሁ ካለ በቃ አክቲቤት ታደርጋለህ። ሃምሳ ሰባት ሚሊዮን ፓውንድን በግማሽ ዋጋ ወሰድኩ ማለት ነው። በነገራችን ላይ በባየር ሞኒክ ልክ እንደ ቼልሲ አይነት ህግ አለ። ከሰላሳ ዓመት በላይ የሆነ ተጫዋች አዲስ ኮንትራት አይሰጡም እና አሁን እያቅማሙ ነው። ህጉን እንሻረው እያሉ ነው ባየር ሞኒኮች። ወይስ ምን ይሻልናል በቃ ተጫዋቹ ይልቀቅ። አርሰናል ቤት እንደዚያ እኮ ነው። አርሰናል ቤት ከሰላሳ በላይ እንትን ካለ በቅርብ ጊዜ ነው እንጂ በአንዳንድ ተጫዋቾች የተሻሻለው እስከ ቅርብ ጊዜ ድረስ ሰላሳ ዓመት በላይ እና ባየር ሙኒክም እንደዚህ አይነት ህግ አለው። አንዱ ለባርሰሎና አድቫንቴጅ የሚሰጡ ይሄ ነው ህጉን ካልጣሩና ካልጣሱና ህጉን ውድቅ አድርገው በቦርድ ደረጃ አሰብስበው እንደገና ካላስተካከሉ በስተቀር አንድ አመት ኮንትራት ነው የሚጨምር ሱ ደግሞ አንድ አመት አይፈልግም። ቢያንስ ሶስት አመት ይፈልጋል። አሁን ደግሞ ሰላሳ ሁለት አመቱ ነው። ሰላሳ ሁለት አመቱ ነው። በነገራችሁ ሊቮንዶስኪ በሰላሳ ሰባት አመቱ ነው በባርሴሎና በዚህ ሰዓት እየተጫወተ ያለው። በአመቱ መጨረሻ ኮንትራቱ ያልቃል። ስለዚህ ስለሚለቅባቸው ለእሱ ምትክ ነው እያስባሉ። ሌላው እና መሰረታዊ በመሰረታዊነት የሚነሳው ለወጣት ተጫዋቾች ልምድ እንዲሰጥ ለነ ፔድሪ ለነ ላሚን ያማል አጠገባቸው ሲኖር ሞር ኮንፊደንስ የመስጠት እድሉ ሰፊ ነው በሚል ከነ ጁሊያን አንባሬዝ ከነ ሀላንድ እና ከመሰል ተጫዋቾች ምርጫቸውን አሪካ አድርጓል። እስፔሻሊ ደግሞ የፋይናንስ ጉዳይ የገንዘቡ ጉዳይ ነው። በጣም ብዙ ነገሮችን እንዲወስኑ ነው ያደርጋቸው። ተጨማሪ ተጫዋቾች ማምጣታቸው ስለማይቀር አማካኝ ሀሪኬንን በዚህ ገንዘብ የሚያገኙ ከሆነ ትልቅ አዋጭ ይሆናል ተብሎ ይጠበቃል። እንግዲህ ባየር ሞኒክን 223 ላይ በ100 ሚሊዮን ዩሮ አካባቢ ከተቀላቀለ በኋላ በ113 ጨዋታ 108 ጎል አስቆጥሯል። ምን አይነት አረመኔ አጥቂ ነው! ግርም በጣም ይገርም። እና ባርሴሎና ወስኗል። በክረምቱ አብረን የምንመለከተው ነው የሚሆነው። ሀሪኬን ወደ ባርሴሎና ሂሪዊ ጎል ሊባል የሚችል ዝውውር ነው አሁን ካስቀመጥኳቸው ምክንያቶች አንጻር ባየር ሞኒክ ከ30 ዓመት በላይ ተጫዋች ስለማያስፈርም ባርሴሎና ደግሞ በጠቀስኳቸው ከገንዘብ አንጻር ለተጫዋች ልምድ ከመስጠት አንጻር ከእድሜው አንጻርና ከመሳሰሉ ነገሮች አንጻር እሱም ምርጫውን አድርጓል። ስለዚህ በባርሰሎና ሀሪኬንን ልንመለከተው እንችላለ። ምናልባት የሁለቱ እንግሊዝ ብሔራዊ ቡድን ተጫዋች ማርኮስ ራሽቦርድ እና ሀሪኬን በባርሰሎና በቀጣይ ዓመት የመልከት እድል ይኖረናል። ሌሎች መረጃዎች እንመልከት አያይዘን፣ ማንቸስተር ዩናይትድ ሳይታሰብ አንድ ሲሳይ ሊገባለት መሆኑ እየተገለጸ ይገኛል። በማጥቃት ሚና ላይ በቦሩሲያ ዶርትመንድ እግር ኳስ ክለብ ኮከብ የሆነ ተጫዋች ነው። ነገር ግን ይሄ ተጫዋች ኦንም ኦፍም ዘፒች ጥሩ ላይ ያለ ተጫዋች አይደለም። በሜዳ ውስጥም ከሜዳ ውጭም ማለት ነው። ከአሰልጣኙ ጋር ሰጣ ገባ ውስጥ ገብቷል ይሄ ተጫዋች። አሰልጣኙ ደግሞ ኒኮ ኮቫች ይባላሉ። የቦሩሲያ ዶርትመንድ አሰልጣኝ ናቸው። ተጫዋቹ ካሪም አዲያሚ ይባላል። ካሪም አዲያሚ በቦሩሲያ ዶርትመንድ እግር ኳስ ክለብ ጋር አሁን ያለበት ከአሰልጣኙ ጋር ሰጣ ገባ ውስጥ ነው ባለፈው ተቀይሮ ሲወጣ ለምን ተቀየርኩኝ ብሎ የውሃ መጠጫውን መሬት ላይ ሁሉ ሲወረውር ታይቷል። ሀያ ሶስት አመቱ ነው። የሀያ ሶስት ዓመት ያጥቂ ተጫዋች ነው። ነገር ግን የተጫዋች አንድም አሲስትም ጎል ማስቆጠር አልቻለም። ከመስከረም ወር ጀምሮ ከመስከረም መጨረሻ ጀምሮ ማለት ነው። ኦልሞስት ጥቅምትን ሙሉ በሙሉ ማለት ነው። ኦክቶበርን ጎል እምቢ ብሎታል። እስካሁን ድረስ አንድም ጎል እስኮር ማድረግ አልቻለም። አንድም ጎል አሲስት ማድረግ አልቻለም። ካሪም አዲያሚ ኦን ደ ፒች ማለት ነው፣ ሜዳ ውስጥ ማለት ነው። ኦፍ ደ ፒች ከኮቫች ጋር ግጭት ውስጥ ገብቷል። የ23 ዓመቱ ተጫዋች ማለት ነው እና በተለይ ቦሩሲያ ዶርትመንድ ኮለንን አንድ ለዜሮ ባሸነፈበት ጨዋታ ተቀይሮ ሲወጣ እየወረወረ ነበር በቃ ሃይላንዱን ብስጭቱን፣ ወንበሩን ሁሉ እየደበደበ ማለት ነው እና ኮቫች አውግዞታል። በድርጊቱ በጣም ተናደዋል። ይህን ማድረጉ ማለት ነው እና እንደ ትልቅ ማሰብ አለበት ራሱን ካላሻሻለ በቅርቡ ተሰብሮ ነው የሚወድቀው ወይም ደግሞ የአእምሮ ስብራት ያጋጥመዋል፣ በሚል ኮቫች አድየሚ ላይ ሲናገሩ ተስተውሏል። እና ይሄ ተጫዋች በዚህ ሁኔታ ላይ ያለ ማንቸስተር ዩናይትድ ጣልቃ ገብቷል። ክለቡን እንደሚለቅ ኦልሞስት አሁን የወጡ መረጃዎች እየተረጋገጡ፣ ማንቸስተር ደግሞ ይፈልጋል የመስመር አጥቂ ይፈልጋል አድየሚን ማለት ይሄዳሉ። እና ማንቸስተር ዩናይትድ አሁን ልጁ ኦሬዲ ከቦርሲያ ዶርትመን ከአሰልጣኝ ጋር ስላልተስማማ ሊለቅ ስለሆነ ወደ ማንቸስተር ዩናይትድ እግር ኳስ ክለብ የመምጣት እድሉ ሰፊ እንደሆነ ዛሬ የወጣው ዴይሊ ሜል በዝርዝር መረጃውን ይዞቷል። ሶፊ እኔ ጋር ካሉ መረጃዎች መካከል አንቶኒዮ ሲሜኒያው በጥሬ ዝውውር መስኮት ወደ ሊቨርፑል እንደሚያመራ እየተዘገበ ነው ያለው። ይሄ ተጫዋች በተደጋጋሚ ይናገራል። ጋናዊ ተጫዋች፣ ቦርንማውዝ ተጫዋች፣ የአርሰናል ደጋፊ እንደሆነ የሚናገር ተጫዋች ነው። ነገር ግን ሊቨርፑል ካለበት ችግር አንጻር በተለይ የግራ መስመሩ የሊዩስ ዲያዝ ቦታ በኮዲ ጋክፖ የሚሆን በነ ፍሎሪያን ቪርትስ በማንም መሸፈን አልቻለም እና ይህንን ቦታ ሊሸፍን የሚችለው ሲሜኒዮ ነው ብለው ስላመኑ በጥር ክረምቱን ሳይጠብቁ በጥር የዝውውር መስኮት ከፍተኛ ገንዘብ ከፍለው ሊቨርፑሎች አንቶኒ ሲሜኒ ማምጣት ይፈልጋሉ። ቨርጅል ማንዳይክን በጥር የዝውውር መስኮት የመጣ ጥሩ ፈራሚያቸው ነውና ድንቅ ፈራሚያቸው ሊሆን ይችላል ተብሎ ይጠበቃል። አንቶኒ ሲሜኒዮ ወደ ሊቨርፑል የሚለው በትልቁ አሁን እየተዘገበ ያለ ዘገባ ነው። ሌላው የፊፋ የዳኞች ኮሚቴ ሰብሳቢ የሆኑት ፒየር ልጂ ኮሊና በጣም ታዋቂ ዳኛ ናቸው። በዓለም እግር ኳስ ላይ አዲስ ህግ እንዲወጣ ወስነዋል። ኮሊና ለአይኤፍኤቢ ወይም ለህግ አውጫዋ ቃል ያስገቡት ረቂቅ ህግ ምንድነው? ፔናልቲ ከተመታ በኋላ ግብ ጠባቂ ያድናል፣ አድርግ ርሜ ሲመለስ ተቃራኒ ቡድን ሌላ ተጫዋች ካገኘ መልሶ ያገባዋል። አሁን ግን ያ ሊቆም ነው። በአዲሱ ህግ መሰረት ፔናልቲ ይመታል፣ ግብ ጠባቂው ካዳ ነው፣ ፖልም ከመለሰው እንደ ተሳተ ይቆጠርና ላይክ እንደ ፔናልቲ እንደ ኖርማል ፔናልቲ ማለት ነው መለያ ዓመት ስትጫወት የለ መለ ዓመት መለ ዓመት ላይ ስደርስ በግብ ጠባቂ ከመለሱ ተመልሶ አትመቶ በቃ መለሱ። ፔናልቲ ከዚህ በኋላ በዛ መንገድ እንዲከናወን ህግ አስገብቷል። በቀጣዮች ዓመታት ሊጸድቅ የሚችል ህግ እንደሆነ እየተዘገበ ነው ያለው። ወደ ሜዳ እኮ የሚመለስ ኳስ ነው። ግን እንቅስቃሴ ላይ አልወጣም እኮ። አዎ፣ ግን ያ ማለት ለምሳሌ በጨዋታ ላይ ሹት ሲደረግ ብረት መልሶ የተመለሰንም ኳስ ሌላ ህግ ሊወጣለት ነው ማለት ነው። በዚህ ካጸደ ግን ፔናልቲው ግን ከዚህ በኋላ ብረት መጥቶ ከተመለሰ ተጫዋች ከመለሰው ተሳተ ተሳተ ነው። አንድ ድል ነው አንድ ሰው መጠቀም ያለበት የሚል አዲስ ህግ ለማውጣት ተዘጋጅቶ አስገብቷል። እንግዲህ ይጸድቅ ብዙ ነገር ያበላሻል አለ። ምክንያቱም እዚህ ጋር ኢንክሮች እንዳያደርጉ እኮ ዳኞች ይከታተላሉ። ግብ ጠባቂው ፔናሊቲውን የሚመታው ተጫዋች እና ከሳጥን ውጭ ያለ ተጫዋች፣ የራሱን ተጫዋች ሆነ የተቃራኒ ቡድን ተጫዋች እኩል ነው የሚነሱት እዛ ቦታል። ስለዚህ ብልጠትን ይጠይቃል። የራሱ ተጫዋች ብሎክ የተደረገው ባይዘ ፔናልቲ የመታው ሰው እኮ የተመለሰ ኳስ መምታት አይችልም። እ ግብ ጠባቂ ልክ ለምሳሌ ተመቶ በሚመለስበት ሰዓት ላይ ሩጠው ለማስቆጠር የሚሄዱ ተጫዋቾች አሉ። ወደ ሳጥን የሚሄዱ ማለት ነው። ሩጠው እንትን የሚሉ አሉ ማለት ነው። የሚጠብቁ ማለት ነው። የተቃራኒ ለሁለቱም እኩል አድቫንቴጅ ነው። ርቀት አለው። ያችን ርቀት 11 ሜትር ነው ፔናልቲ ባይ ዘ ወይ 11 ሜትር ርቀት ነው ከጎል ውስጥ ከ11 ሜትር ነው። ስለዚህ ከ11 ሜትር በኋላ ደግሞ 16 ከ50 ነው። ከኋላ ያለው ደግሞ ያቺ ስፋቷ ሳጥኑ በአጠቃላይ ማለት ነው። በጣም አሪፍ። ከዚህ አንጻር ይሄ ህግ ባይጸድቅ ማለት ነገ ከነገ ወዲያ ደግሞ በቀጥታ ሹት ተደርጎ ብረት የመለሰው ማንኛውም ኳስ እንደ እንደ እንደ ውጭ እንደወጣ ይቆጠራል የሚል ህግ ሊያነሳሳ ስለሚችል ባይሆን ባይ ነኝ። በጣም አሪፍ። አድማጭ ተመልካቾቻችን አብራችሁን ስለነበራችሁ ከልብና አመሰግናለን።